ጸጋና ሰላም ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ዛሬ 27ኛ ቀናችን ላይ ደርሰናል። መስከረም አንድ ዘፍጥረት አንድ ብለን ጀምረን እስከ ጳጉሜ አምስት ራዕይ 22 ለመድረስ የምናደርገው ጉዞ ነው ይሄ። ያልተቀላቀላችሁን ዛሬም እንድትቀላቀሉ እጋብዛለሁኝ። ዛሬ በ27ኛ ቀናችን የምናነበው ከዘፀአት ምዕራፍ 34 እስከ 36 ድረስ ያለውን ነው። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። ምዕራፍ 34 እግዚአብሔር ሙሴን አለው። ሁለት የድንጋይ ጽላቶች እንደ ፊተኞቹ አድርገህ ጥረብ። በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀሁን በማለዳም ወደ ሲና ተራራ ወጥተ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ላይ ማንም አይታይ፣ መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ ሁለት የድንጋይ ጽላቶችን ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ፣ ሁለቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርም በደመናው ውስጥ ወረደ በዚያም ከርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ፣ እግዚአብሔር እግዚአብሔር ማሐሪ ሞገስ ያለው ታጋሽም፣ ባለብዙ ቸርነትና እውነት፣ እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውን ከቶ የማያነጻ የአባቶችን ኃጢአት በልጆች እስከ ሶስት እና እስከ አራት ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። ሙሴን ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊት ሞገሰን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሄድ ጠማማነታችንንና ኃጢአተኛነታችንንም ይቅር በለን ለርስትህም ተቀበለን አለ። እርሱም አለው፣ እነሆ እኔ ቃል ኪዳን አደርጋለሁ። በምድር ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራት በሕዝብ ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል። በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞራዊውን ከነአናዊውን፣ ኬጤያዊውን፣ ፌርዛዊውን ኤዊያዊውን እያቡሳዊውን በፊት አወጣለሁ። በመካከል ወጥመድ እንዳይሆኑብህ አንተ በምትሄድበት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሰዊያዎቻቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ አጸዶቻቸውንም ትቆርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ እነርሱም አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩ ከመስዋዕታቸውም እንዳትበላ ሴት ልጆቻቸውንም ከወንድ ልጆቻችሁ ጋር እንዳታጋባ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረውም ልጆችህን እንዳያስቱ ተጠንቀቅ። ቀልጠው የተሰሩትን የአማልክት ምስሎች ለአንተ አታድርግ። የቂጣውን በዓል ተጠብቀዋለህ በአቢ ወር ከግብጽ ወጣህልና በታዘዘው ዘመን በአቢ ወር እንዳዘዝኩ ሰባት ቀን ቂጣ እንጀራ ብላ። ማህፀንንም የሚከፍት ሁሉ የእኔ ነው። የከብትህም ተባት በኩር ሁሉ በሬም ቢሆን በግም ቢሆን የእኔ ነው። የአህያውን በኩር በጠቦት ተዋጀዋለህ። ባትዋጀውም አንገቱን ትሰብረዋለህ። የልጆችህንም በኩር ሁሉ ተዋጃለ። በፊቴም አንድ ሰው ባዶ እጁን አይታይ። ስድስት ቀን ትሰራለህ፣ በሰባተኛውም ቀን ታርፋለህ። በምታርስበትና በምታጭድበት ዘመን ታርፋለህ። የሰባቱን ሱባኤ በዓል ታደርጋለህ። እርሱም የስንዴ መከር በኩራት ነው። በዓመቱም ፍጻሜ የመክተቻ በዓል ታደርጋለህ። በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት ሶስት ጊዜ ይታይ። አሕዛብን ከፊትህ አወጣለሁ፣ አገርህንም አሰፋለሁ። በአምላክህ በእግዚአብሔር ፊት ለመታየት በዓመት ሶስት ጊዜ ስትወጣ ማንም ምድርህን አይመኝም። የመስዋዕቴን ደም ከቦካ እንጀራ ጋር አትሰዋ። የፋሲካውንም በዓል መስዋዕት እስከ ነገ አይደር። የተመረጠውንም የምድርህን ፍሬ በኳት ወደ አምላክህ ወደ እግዚአብሔር ቤት ታገባለ። ጠቦቱን በእናቱ ወተት አትቀቅልም። እግዚአብሔር ሙሴን በእነዚህ ቃሎች መጠን ከአንተና ከእስራኤል ጋር ቃል ኪዳን አድርግ ያለውና እነዚህን ቃሎች ጻፍ አለው። በዚያም አርባ ቀንና አርባ ሌሊት ከእግዚአብሔር ጋር ነበረ፣ እንጀራም አልበላም፣ ውሃም አልጠጣም። በጽላቶቹም ዐሥሩን የቃል ኪዳን ቃሎች ጻፈ። እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ሁለት የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበረ። አሮንና የእስራኤል ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱ የሚቀርቡ ዘንድ ፈሩ። ሙሴም ጠራቸው፤ አሮንም የማህበሩም አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ። እግዚአብሔርም በሲና ተራራ የተነገረውን ነገር ሁሉ አዘዛቸው። ሙሴም ለእነርሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስኪወጣ ድረስ መሸፈኛውን ከፊቱ አነሳ። በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ነገረ። የእስራኤልም ልጆች የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበረ። እርሱም ከእርሱ ጋር ሊነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበረ። ምዕራፍ 35 ሙሴም የእስራኤል ልጆች ማኅበር ሁሉ ሰብስቦ እንዲህ አላቸው፣ ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው። ስድስት ቀን ስራ ይደረጋል፣ ሰባተኛው ቀን ግን ለእግዚአብሔር የእረፍት ሰንበት የተቀደሰ ቀን ይሆንላችኋል፤ የሚሰራበትም ሁሉ ይገደል። በማደሪያዎቻችሁ ውስጥ በሰንበት ቀን እሳትን አታንድዱ። ሙሴም ለእስራኤል ልጆች ማኅበር ሁሉ አላቸው፣ እግዚአብሔር እንዲህ ብሎ ያዘዘው ነገር ይህ ነው። ከእናንተ ዘንድ ለእግዚአብሔር ቁርባን አቅርቡ፤ የልብ ፍቃድ ያለው የእግዚአብሔርን ቁርባን ያምጣ፤ በወርቅና ብርም፣ ናስም፣ ሰማያዊም፣ ሐምራዊም፣ ቀይ ግምጃም፣ ጥሩ በፍታም የልጠጉርም ቀይም ያወራ በግ ቁርበት የአስቆጣም ቁርበት የግራር እንጨት ለመብራትም ዘይት ለቀባአት ዘይትና ለጣፋ ጨጣን ቅመም መረግድ ለኢፉዱና ለደረት ኪስ የሚደረግ ፈርጥ ያምጣ። በእናንተ ዘንድ ያሉ በልባቸው ጥበበኞች ሁሉ መጥተው እግዚአብሔር ያዘዘውን ሁሉ ያደርጉ ማደሪያውን፣ ድንኳኑንም፣ መደረቢያውንም መያዣዎቹንም ሳንቆቹንም መውርወሪያዎቹንም ምሰሶዎቹንም እግሮቹንም ታቦቱን መሎጊያዎቹንም የስርየት መክደኛውንም በእርሱን ፊት የሚሸፍነውንም መጋረጃ ገበታውንም መሎጊያዎቹንም እቃዎቹንም ሁሉ የገጹንም ህብስት መብራት የሚያበሩበትን መቅረዙንም እቃውንም ቀንዲሉንም የመብራቱንም ዘይት የእጣኑንም መሰዊያ መሎጊያዎቹንም የቅባቱንም ዘይት ጣፋጩንም እጣን ለማደሪያውም ደጃፍ የሚሆነውን የደጃፉን መጋረጃ ለሚቃጠል መሥዋዕት የሚሆነውን መሰዊያ የናሱንም መከታ መሎጊያዎቹንም እቃውንም ሁሉ የመታጠቢያውንም ሰን መቀመጫውንም የአደባባዩን መጋረጆች ምሰሶቹ ንግሮቻቸውንም የአደባባዩንም ደጃፍ መጋረጃ የማደሪያውንም ካስማዎች የአደባባዩንም ካስማዎች አውታሮቻቸውንም በመቅደሱ ስለማገልገል በብልሃት የተሰሩትን ልብሶች በክህነት ያገለግሉበት ዘንድ የተቀደሱትን የካህኑን የአሮን ልብሶች የልጆቹንም ልብሶች። የእስራኤል ልጆች ማህበር ሁሉ ከሙሴ ፊት ወጡ። ከእነርሱም ሰው ሁሉ ልቡን እንዳነሳሳው መንፈሱም እሺ እንዳሰኘው ለመገናኛው ድንኳን ስራ ለማገልጊያውም ሁሉ ለተቀደሰው ልብስ ለእግዚአብሔር ስጦታ አመጡ። ወንዶችና ሴቶችም ልባቸው እንደፈቀደ ማርዳዎችን፣ ሎቲዎችን፣ ቀለበቶችንም፣ ድሬዎችንም የወርቅ ጌጦችንም ሁሉ አመጡ። ሰዎችም ሁሉ የወርቅ ስጦታ ወደ እግዚአብሔር አቀረቡ። ሰማያዊም፣ ሐምራዊም፣ ቀይ ግምጃም ጥሩ በፍታም የፍየል ጠጉርም ቀይ የአውራ በግ ቁርበትም የአስቆጣ ቁርበትም ያላቸው ሰዎች ሁሉ አመጡ። ስዕለት የተሳለ ሁሉ የብርንም የናስንም ስጦታ ለእግዚአብሔር ቁርባን አቀረበ። የግራር እንጨት ያለው ሁሉ ለማገልገያ ስራ አወጣ። በልባቸው ጥበበኞች የሆኑ ሴቶችም በእጃቸው ፈተሉ። የፈተሉትንም ሰማያዊ፣ ሐምራዊውንም፣ ቀዩንም ግምጃ ጥሩንም በፍታ አመጡ። ልባቸውም በጥበብ ያስነሳቸው ሴቶች ሁሉ የፍየልን ጠጉር ፈተሉ። አለቆችም መረግድን ለኢፉድና ለደረት ኪስ የሚገቡትንም ፈርጦች፣ ለመብራትም ለቅባት ዘይትም፣ ለጣፋጭ እጣንም ሽቱና ዘይትን አመጡ። ከእስራኤል ልጆችም ያመጡ ዘንድ ልባቸውን ያስነሳቸው ወንዶችና ሴቶች ሁሉ ሙሴ ይሰራ ዘንድ እግዚአብሔር ላዘዘው ስራ ሁሉ ለእግዚአብሔር ስጦታ በፈቃዳቸው አመጡ። ሙሴም የእስራኤልን ልጆች አላቸው፦ እዩ እግዚአብሔር ከይሁዳ ነገድ የሆነውን የሆር የልጅ ልጅ የኡሪ ልጅ ባስሌኤልን በስሙ ጠራው። በስራው ሁሉ ብልሃት፣ በጥበብን በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላበት የጥበብን ስራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ በፈርጥ የሚሆነውን የእንቁ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ የብልሃት ስራውንም ሁሉ ይሰራ ዘንድ እርሱና የዳን ነገድ የሆነው የአሂሳሚክ ልጅ ኤልያ ያስተምሩ ዘንድ በልባቸው አሳደረባቸው። በአንጥረኛ በብልህ ሰራተኛም በሰማያዊና በሐምራዊ በቀይም ግምጃ በጥሩ በፍታም በሚሰራ ጠላፊ በሸማኔም ስራ የሚሰራውን ማንኛውንም ስራና በብልሃት የሚሰራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላ። ምዕራፍ 36 ለመቅደስ ማገልገያ ስራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብና ማስተዋልን የሰጣቸው ባስልኤልና ኤልያብ በልባቸው ጥበበኞችም ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ። ሙሴም ባስልኤልንና ኤልያብን እግዚአብሔር በልቡ ጥበብን ያደረገለትን በልብ ጥበበኛ ሰው ሁሉ ስራውን ለመስራት ይቀርብ ዘንድ በልቡ ያስነሳውን ሁሉ ጠራቸው እነርሱም የእስራኤል ልጆች ለመቅደስ ማገልገያ ስራ ያመጡትን ስጦታ ሁሉ ይሰሩ ዘንድ ከሙሴ ተቀበሉ። እነዚያም እንደ ፈቃዳቸው ማለዳ ማለዳ ስጦታውን ገና ወደ እርሱ ያመጡ ነበረ። የመቅደሱንም ስራ የሚሰሩ ጠቢባን ሁሉ የሚያደርጉትን ስራ ትተው መጡ። እነርሱም ሙሴን እግዚአብሔር ለማገልገያ ስራ ይደረግ ዘንድ ላዘዘው ከሚበቃ ይልቅ እጅግ የሚበልጥ ሕዝቡ አመጡ ብለው ተናገሩት። ያመጡትም ነገር ስራን ሁሉ ለመፈጸም በቅቶ ገና ይተርፍ ስለነበረ ሙሴ አዘዘና ወንድ ወይም ሴት ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በሰፈሩ ውስጥ አሳወጀ። ሕዝቡም እንዳያመጡ ተከለከሉ። በእነርሱም ዘንድ ያሉት ስራ ሲሰሩ የነበሩት በልባቸው ጥበበኞች ሁሉ ማደሪያውን ከአስር መጋረጆች ሰሩ። እነርሱንም ከተፈተለ ከጥሩ በፍታ ከሰማያዊም ከሐምራዊም ከቀይም ግምጃ ሰሩ። በእነርሱም ላይ ብልህ ሰራተኛ እንደሚሰራ ኪሩቤልን አደረጉባቸው። የእያንዳንዱ መጋረጃ ርዝመት ሀያ ስምንት ክንድ ወርዱም አራት ክንድ ነበረ። የመጋረጆቹ ሁሉ ልክ ትክክል ነበረ። አምስቱንም መጋረጆች እርስ በርሳቸው አጋጠሙ። አምስቱን መጋረጆች እንዲሁ እርስ በርሳቸው አጋጠሙ። ከሚጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊን ግምጃ ቀለበቶች አደረጉ። ደግሞ ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ እንዲሁ አደረጉ። አምሳ ቀለበቶችን በአንድ መጋረጃ አደረጉ። አምሳውንም ቀለበቶች በሁለተኛው መጋረጃ ዘርፍ አደረጉ። ቀለበቶቹ እርስ በርሳቸው ፊት ለፊት የሚተያዩ ነበሩ። አምሳ የወርቅ መያዣዎች ሰሩ። መጋረጆችንም እርስ በርሳቸው በመያዣዎች አጋጠሟቸው አንድ ማደሪያም ሆነ። ከማደሪያውም በላይ ለድንኳን የሚሆኑ መጋረጆችን ከፍየል ጠጉር አደረጉ። 11 መጋረጆች አደረጉ። እያንዳንዱን መጋረጃ ርዝመቱ 30 ክንድ፣ እያንዳንዱ መጋረጃ ወርዱ አራት ክንድ ነበረ። የአስራ አንዱ መጋረጆች መጠናቸው ትክክል ነበረ። አምስቱንም መጋረጆች እርስ በርሳቸው አንድ አድርገው ስድስቱንም መጋረጆች አንድ አድርገው አጋጠሟቸው። ከተጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ አምሳ ቀለበቶችን አደረጉ። ደግሞም ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ አምሳ ቀለበቶችን አደረጉ። ድንኳኑም አንድ እንዲሆን ያጋጥሙት ዘንድ አምሳ የናስ መያዣዎችን ሰሩ። ለድንኳኑም መደረቢያ ከቀይ የአውራ በግ ቁርበት ከዚያም በላይ ሌላ መደረቢያ ካስቆጣ ቁርበት አደረጉ። ለማደሪያውም ከግራር እንጨት የሚቆሙለትን ሳንቆች አደረጉ። የሳንቃውም ሁሉ ርዝመት አስር ክንድ ወርዱም አንድ ክንድ ተኩል ነበረ። ለእያንዳንዱም ሳንቃ አንዱን በአንዱ ላይ የሚያያይዙ ሁለት ማጋጠሚያዎች ነበሩ። ለማደሪያው ሳንቆች ሁሉ እንዲሁ አደረጉ። ለማደሪያውም በደቡብ ወገን ሀያ ሳንቆችን አደረጉ። ከሀያው ሳንቆች በታች አርባ የብር እግሮችን አደረጉ። ከእያንዳንዱም ሳንቃ በታች ለሁለት ማጋጠሚያዎች ሁለት እግሮች ነበሩ። ለማደሪያው ለሁለተኛው ወገን በሰሜን በኩል ሀያ ሳንቆችን አደረጉ። ለእነርሱም አርባ የብር እግሮች ከእያንዳንዱ ሳንቃ በታች ሁለት እግሮች አደረጉ። ለማደሪያውም በምዕራቡ ወገን በስተኋላ ስድስት ሳንቆች አደረጉ። ለማደሪያውም ለሁለቱ ማዕዘን በስተኋላ ሁለት ሳንቆች አደረጉ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ አንድ ሳንቃ ድርብ ነበረ። ለሁለቱም ማዕዘን እንዲሁ ሁለት ነበሩ። ስምንት ሳንቆችና፣ አስራ ስድስቱ የብር እግሮቻቸው ከእያንዳንዱ ሳንቃ በታች ሁለት ሁለት እግሮች ነበሩ። ከግራርም እንጨት በማደሪያው በአንደኛው ወገን ላሉት ሳንቆች አምስት መወርወሪያዎች፣ በማደሪያውም በሁለተኛው ወገን ላሉት ሳንቆች አምስት መወርወሪያዎች፣ ከማደሪያውም በስተኋላ በምዕራቡ ወገን ላሉት ሳንቆች አምስት መወርወሪያዎች አደረጉ። መካከለኛውንም መወርወሪያ በሳንቆቹ መካከል ከዳር እስከ ዳር አሳለፉ። ሳንቆቹንም በወርቅ ለበጧቸው፣ ቀለበቶቻቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ አደረጉ። መወርወሪያዎቹንም በወርቅ ለበጧቸው። መጋረጃውንም ከሰማያዊና ከሐምራዊ ከቀይም ግምጃ ከተፈተለም ከጥሩ በፍታ አደረጉ። ብልሃተኛ ሰራተኛ እንደሚሰራ ኪሩቤልን በእርሱ ላይ አደረጉ። ከግራርም እንጨት አራት ምሰሶች አደረጉለት በወርቅም ለበጧቸው። ኩላቦቻቸው የወርቅ ነበሩ። ለእነርሱም አራት የብር እግሮች አደረጉ። ለድንኳኑም ደጃፍ ከሰማያዊና ከሐምራዊ ከቀይ ግምጃም ከተፈተለም ከጥሩ በፍታ በጥልፍ አሰራር የተሰራ መጋረጃ አደረጉ። አምስቱንም ምሰሶዎች ኩላቦቻቸውንም አደረጉ። ጉልላቶቻቸውንና ዘንጎቻቸውንም በወርቅ ለበጧቸው። አምስቱ እግሮቻቸው የናስ ነበሩ። ይላል የዛሬ ንባባችን። ይሄ ነበረ። ነገ ደግሞ በቀጣዩ ክፍል እንገናኛለን። ቲክቶክ እና ቴሌግራም ላይ ከምሽቱ ሶስት ሰዓት ላይ ላይቭ የእግዚአብሔርን ቃል ስለምናጠና ጆይን አድርጉን። ጸጋ ይብዛላችሁ።